ቱራም ተለ በረካ ቱትና የተከበራችሁ ቻናል ለቤት ሰዎች፣ ቀደም በፒኮክ በጥቆር በከፋይ ነበር የመጣሁላችሁ አይደለ። አሁን ደግሞ ሙሉ ፒኮክ የአልጋ ልብስ የተሰራ ነው። እንግዲህ ይህ እንግዲህ እንደነገርኳችሁ የሰርፕራይዙ ነው። መጋረጃ ያለው የአልጋ ልብስ አለ። ሙሉ ትዛዝ ነው፣ ሙሉ ትዛዝ ነው። ሙሉ ወንጣ ገሙን የተሰራ ነው። በጣም ያምራል። ወደ ሸገር ይላክ ነው። እንግዲህ እናንተ ምን እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ። በጣም ያምራል እንግዲህ ይሄ የሜትር 50 ያልጋ ልብስ ነው። የሜትር ከ50 የሜትር ከ80 የሜትር ከ20 እንዲሁም የ2 ሜትር በተፈለጋችሁ ባልጋችሁ ሳይዝ ሰራላችኋለሁ ማለት ነው። ወደ ደንበኞቼ ይሄ እንግዲህ አስር ሺህ ብር ነው። ይሄ ያልጋ ልብስ ሙሉ ፒኮክ ስለሆነ የሜትር ከ50ው አስር ሺህ ብር ነው። የሜትር ከ20ው ደግሞ ስምንት ሺህ ብር ነው ማለት ነው። በጣም ያምራል። እንግዲህ ወደ ደንበኞቼ ሁለት ያልጋ ልብስ አንድ ቤቢ ትራስ ጨርቃለሁ። እንደምታዩት እዚህ ጋር በጣም ዋው የሆነ ያልጋ ልብስ ነው። እንግዲህ ለሙሽራ የምትፈልጉ እንዲሁም ማንኛውንም ለርክብ የምትፈልጉ መታችሁ እንግዲህ እዘዙ ማለት ነው። እኔ የምገኘው ኢትዮጵያ ውስጥ ወሎ ኬሚሲ ነው። የስራ ቦታ አረፋ የገበያ ማዕከል እገኛለሁኝ። አርባ አንድ ቁጥር ማለት ነው። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ እጠቀማለሁ ማለት ነው አናግሮኝ እላችኋለሁ ውድ ደንበኞች እንግዲህ የተለያዩ አረቢያ መጅልስ ጭምር ማንኛውንም ቴሌግራም ቻናል ውስጥ ገብታችሁ የምትመለከቱት በሙሉ የማቀርብ ነው የሚሆነው እናንተ ደግሞ ላኩልኝ እንግዲህ የዋጋ ዝርዝርም በውስጥ አናግሮኝ የተለያየ ዲስካውንትም እማወጣላችሁ ይሆናል እላችኋለሁ እንግዲህ ውድ ኢትዮጵያ ቤተሰቦች ሼር ሼር አድርጉ እንዲሁም ላይክ አድርጉ ሰብስክራይብ አድርጉ ለእናንተ ይጠቅማል ብዬ የማስበው ቪዲዮ በሙሉ ወደ እናንተ ሼር ማድረግ ነው የሚሆነው እንግዲህ ይሄ እንግዲህ በቀይ ነው፣ ቀይ ፒኮክ ነው። ፒኮክ ጨርቆች እንግዲህ በጣም ያምራሉ። አብዛኛው ጊዜ ለሙሽራ የምንጠቀማቸው ናቸው። እንግዲህ በጣም ፈካ ያሉ ነገር ስለሆኑ ብዙ አይነት ከለር አላቸው። ጥቁር አላቸው፣ ሰማያዊ ያለው፣ ሲሊቨር አለው። በጣም የተለያዩ ከለሮች አላቸው። እንግዲህ ወደ ደንበኞች እናንተ የፈልጋችሁትን ከለር መርጣችሁ እዘዙ። እንግዲህ ለዛሬ አስኩት ቪዲዮ ይህን ይመስላል። እንግዲህ ወሰላሙ አለይኩም ወራህመቱላሂ በረካቱ።